ሰውዬ ትልቅ ነገር ጥሩ ነገር ይሰጠዋል ወይንም ደግሞ ችግር እንዲያነሳለት ይነሳለታል ማለት ነው። ባጭሩ ተወሱል ብሎ ማለት ይሄ ነው እንግዲህ በሉጋ ሲታይ ማለት ነው። እስቲጋሳ ብሎ ማለት ተሳም እንዴ ነው? እስቲጋሳም እንደዙ ተመሳሳይ ናቸው። አሁንም እርዳታ መፈለግ ነው። هو طلب العبد الإغاثة አንድ ሰው ባሪያ እርዳታን መፈለግ ነው። ሚመን የቅዲሩ ዓለይሃ ሐቂቀተን በሐቂቃ በትክክል መርዳት ለሚችለው እርዳታን መፈለግ ነው። በሐቂቃ የሚረዳው ማን ነው? አላህ Subhanahu ወተዓላ ብቻን ብቻ ነው። ስለዚህ ከአላሁ ሱብሓነሁ ወተዓላ እርዳታን ስፈልግ አጊትኒ ያ አላህ ብለህ ዱዓ ስታደርግ ምን ይባላል? ይህን ኢስቲጋሳ ይባላል። በሐቂቃ መርዳት የሚችለው እርዳኝ ስትል ኢስቲጋሳ ይባላል። ወይንም እሱም አላሁ ሱብሓነሁ ወተዓላ ነው፣ በሐቂቃ መርዳት የሚችለው አው ሚመን አቅደረሁሙ ላሁ ዐለይሃ ቢሐውሊሂ ወቁወቲሂ። ወይንም ደግሞ ፍጡራኖችን እርዱኝ ስትል አላሁ ሱብሓነሁ ወተዓላ እነዛን ለመርዳት አስችሏቸው ሰዎችን እርዱኝ ስትል አሁንም የሚሄደው በሐቂቃ አላሁ ስብሓነሁ ወተዓላ ዘንድ ነው። እነዛ ሰዎች ሲረዱ እነዛ ሰዎች ሲረዱ ምንድን ነው አላሁ ስብሓነሁ ወተዓላ አስችሏቸው፣ በአላሁ ስብሓነሁ በቁድረው አስችሏቸው። ነብይም ሆነ ወልይም ሆነ እርዳኝ ስትለው፣ ጓደኛህም ሆነ ምንም ሆነ እርዳኝ ስትለው አላሁ ስብሓነሁ ወተዓላ ያ የሚረዳኝ ሰውዬ አላሁ ስብሐናሁ ወተዓላ አስችሎታል ብለህ አምነህ እርዳኝ ስትለው አላህ ካስቻለውና ከአላሁ ስብሐናሁ ወተዓላ እርዳኝ ስትል ይህ ምን ይባላል? ኢስቲጋሳ ይባላል ማለት ነው። እንግዲህ የጥመ ቡድኖች መጀመሪያ ሶስት ነጥቦች የሚያነሷቸው አሉ። እነዛን ላንሳላቸው እና ከዛም በኋላ እነሱ የሚሉት ጋር ቁርአንና ሐዲት ጋር ይገጥማል አይገጥምም? ማን ነው ሙሽሪኩስ የሚለውን እናያለን ማለት ነው። እንግዲህ አሁን እንዳየነው ኢስቲጋሳ የሚባለው ነገር አላህ ሱብሓነሁ ወተዓላ እርዳኝ ስትለውና ወይንም ደግሞ አላህ ካስቻላቸው አላህ ቁድራውን ሰጥቷቸው አስችሏቸው እርዱኝ ስትላቸው ይሄ ሽርክን ይሁን አይሁን እነሱ ምን ይላሉ? ሶስት ነጥቦች ያነሳሉ። ቀድመ ሁኔታ ሸርጥ ተወሱል አይበቃም ይላሉ፣ ሽርክ ነው ይላሉ። አንዳንዴ ደግሞ ይበቃል ይሉና ሶስት ቅድመ ሁኔታ ያመጣሉ። ተወሱል ይበቃል የጁዙ ተወሱሉ ይላሉ ወሃቢዮች ማለት ነው። የጁዙት ተወሱሉ ቢልሀይል ሐዲሪ ሕያው በሆነ ሰው እርዳኝ ማለት ትችላለህ ይላሉ። እርዳኝ ማለት ትችላለህ ማለት ሕያው በሆነ በሞተ ሳይሆን ሕያው በሆነ እንዲሁም ደግሞ ሁለተኛ ህያው የሆነ ብያቸዋለሁ። ሁለተኛ ሐዲር መሆን አለበት አጠገብህ መሆን አለበት ይላሉ። ያ እርዳኝ የሚባለው አጠገብህ መሆን አለበት። ሁለተኛ ደግሞ ቢል ሐይል ሐዲር ህያው መሆን አለበት አጠገብህ መሆን አለበት። እንዲሆና፣ ደግሞ ያልሞተ መሆን አለበት ይላል። ስለዚህ እነዚህ ሸርጦች ከሰለፎች ሲሰሩ ከነበረው ቁርአን በፈቀደልን፣ ሐዲት ባስቀመጠልን እነሱ ጋር ይሄዳሉ። እንግዲህ ከዚህ ውጭ ከዚህ ውጭ ተወሱል የሚያደርግ በእነሱ ሽርክ ነው። ዑለማዎቹ እንዲያስቀመጡት ከሆነ ግን ታይ የሆነ ሰውና የሞተ ሰው ልዩነት ካለው፣ በእርዳታ በስተኩል ልዩነት ካለው፣ ይሄ ሰው ልዩነት ታመጣ ማለት፣ የሞተው ሰው አይረዳኝም ያለው ሰው ይረዳኛል፣ ወይንም የሞተ ሰው ይረዳኛል ያለው ሰው አይረዳኝም ካለ ራሱን ችሎ አይረዳኝም ይረዳኛል ካለ ይሄ ሰውየ ከእስልምና ይወጣል ቀጥታ ማለት ነው። ይልቁንስ ዑለማዎቹ ምንድነው ያስቀመጡት አላማ ዕነት ሰበብ ምክንያት በመሆን በሐቂቃ የሚረዳውም ከፍ የሚያደርገውም ዝቅ የሚያደርገውም ሕያው የሚያደርገውም የሚገለውም አላሁ ሱብሃነ ወተዓላ ነው ብሎ አምኖ ሰውየው ሰበብ ይሆናሉ፣ ወልዩም ሆነ ነብዩ ሰበብ ይሆናሉ በሚል መልኩ ራሳቸው የሆነ ነገር ራሳቸውን ችለው ማድረግ አይችሉም። ተእፊር የላቸውም ራሳቸውን ችለው የሆነ ነገር ማድረግ አይችሉም። ይልቁንስ አላሁ ሱብሃነ ወተዓላ ባስቻላቸው

ዋሃዲህ ለአየቱ አማ ይቸ አየቶ አምይናት። ሁሉንም ጠቅለ ዙሽና ማለት ነው ስለዚህ ሰበብ ፈልጉ ሲባል በሁሉም ነገር በከይረስራሃ ሊሆን ይችላል ወደፊት እንደሚመጣው በወልዩ ሊሆን ይችላል በነብዩ ሊሆን ይችላል በፈለከው ነገር በሚያቃረብ ነገር በሙሉ መቃረብ እንደሚቻል ነው የሚያሳየው ማለት ነው

የነብዩላህ ሙሳ ሰው አንዲ ሙስሊምና የፍርዓውን ሰው ተጣሉ፣ ግብ ግብ ገጠሙ። ከዛም በኋላ ያ ሰውየ የነብዩላህ ሙሳ የነሱ ሰው እርዳኛ አላቸው፣ አግሪፊኒ አላቸው፣ እርዳኛ አላቸው። ስለዚህ እርዳታ መፈለግ ከፈጠረው ፍጡር ከፈጠረው ፍጡር እርዳታ መፈለግ። አይቻልም ይላሉ እነሱ። ይህ ሰውዬ ሙስሊም ነው፣ እርዳኝ አላቸው። እርዳኝ ሲላቸው ምናለ አለ አላህ ሱብሓነሁ ወተዓላ በተከበረው ቁርአን ሲነግረን ፈሰጋተው ለዚ፣ ያንን ሰውዬ ረዱት። ሚን ሺዓቲሂ ከዙርያቸው የሆነውን ሙስሊሙን አለ ለዚ ሚን አዱሂ ተጠላታቸው፣ ተጠላቱ ተጠላቱ ገለገሉና ረዱት እንዲሁም በቦክስ መጥተው ሩሁ ወዲ ያልፈት እስከሚሄድ ድረስ እስከሚያልፍ ድረስ። ስለዚህ እርዳታ የሚባለው ነገር እንደሚቻል ይሄ ቁርአኑ ነግሮናል ማለት ነው። ይሄ ተቅሪር ነው እንጂ እያወገዘ አይደለም ቁርአኑ ላይ የተነገረው ማለት ነው። እነሱ ምንድን ነው የሚሉት? አንደኛ እርዳ የሚባለው ህያው መሆን አለበት ህያው መሆን አለበት ካላህ ብቻ ነው እንጂ ከሌላ ይቻል የሚሉና፣ አንዳንድ ደግሞ ሕያው መሆን አለበት፣ ዙ ሀዲር ያለ መኖር አለበት። እንዲሁም ደግሞ በአዴት የተለመደ የሚለውንም ይጨምራሉ። ቀድም አላልኩላችሁ፣ መፎን በአዴት የተለመደ መሆን አለበት፣ እርዳኝ የሚለው ነገር። አሁን እዚህ ቦታ ላይ እንግዲህ በአዴት የተለመደ ስለሆነ ሰውየው መገልገል መርዳት ይቻላል ሊሉ ይችላል። መርሐባ፣ ይህንን የሚያፈርስባችሁ ሊመጣ ይችላል። ወደፊት እናያለን። እንዲሁም ደግሞ ሱራቱል ካህፍ ላይ ስለ ዙል ቀርነይን ሲነግረን አላሁ ስብሓነወተዓላ በተከበረው ቁርኣን ምን ይላል? ፈአዒይኑኒ ቢቁወቲን አጀዓል በይነኩም ወበይነሁም ረድማ ይላል። በተከበረው ቁርኣን ስለ ዙል ቀርነይን ሲነግረን የእጁጅና መእጁጅ የሚባሉ አሉና እነሱ ወደ ዱንያ እየዘለቁ አገር እያጠፉ ሰውንም እየተባሉ ምን እያሉ ነገ ቅያም ቀን ተናው ቅያም ቀን ሲደርስ አሁን ሲቀራርብ ይወጣሉ። ከዛ ዱልቀርኔን የሚባሉት ትልቅ ቅወኛ ነብይ ናቸው፣ አይደለም ኺላፍ አለበት። ትልቅ ወልይ ናቸው ነው የሚባሉት። ጀምበር መውጫ ጀምበር መግቢያ ደርሰዋል። እነሱን እርዱን አሏቸው፣ እዚህ ከ ሲሏቸው ከዛ እነሱ ምን አሉ? ዙልቀርኔ ፈአዒኑን የእርዱኝ በእነሱ መካከልና በእናንተ መካከል የሆነ ዝግ እንዲያደርገው እርዱኝ አሏቸው። ስለዚህ ሰው ከሰው እርዳታ መፈለግ እንደሚቻል ይሄ ቁርኣን አሳይቷል ማለት ነው። መርሐባ እንግዲህ ወደፊት የምናያቸውን እያንዳንዳቸው እያንዳንዳቸው የነሱን እያፈረሱ ነው ወይስ እያበላሹባቸው ነው ወይንስ ያበላሹባቸው ነው። ያው መሆን አለበት፣ አጠገብ መሆን አለበት፣ በአዴት የተለመደ መሆን አለበት። ያርደኝ የምትለው ነገር በአዴት የተለመደ መሆን አለበት የሚሉት ነገር አላቸው። ሶስት ሸርጥ ሶስት ቅድመ ሁኔታ ነው እንግዲህ የሚያበጁት እርዳኝ ለማለት ማለት ነው። አሁን እዚህ ቦታ ላይ ተሰብስቧልና ለምሳሌ የሚችሉ ስለሆነ ያንን በሩን ለመዝጋት እርዳኝ ሲሉ ይቻላል ሊሉ ይችላሉ። አሁን ወደፊት የምናያቸውን ምን መልስ እንደሚያመጡ መጨረሻ ላይ የሚገቡም ከሆነ እናየዋለን።

አንተ መሐመድ ሆይ ነፍሳቸውን በወንጀል በበደሉ ጊዜ ያንተ ኡመቶች መተው በነበር አንተ ዘንድ መተው በነበረ ፈስተግፈሩ الله አላህም ማርታ ለምነው በነበረ ፈስተግፈረ لهم ነቢዩም نبيهم عليه ሰላቱ ወሰላም ማርታ ማርታለምነውላቸው በነበረ ለወጀዱ الله تواب الرحيم الله سبحانه وتعالى ያዘንላቸው ወንጀላቸውን የማራቸው ሆኖ ያገኙ ነበር ይላል አላህ ሱብሃነ ወተዓላ በተከበረው ቁርኣን። እንግዲህ አንተ ዘንድ መተው በነበር ያለው ፊ ሐያቲሂ አው በዕደ መማቲሂ ዋሃዛ ሙጥለቅ በሐያታቸው ነው ወይንስ በመተአለፉ በኋላ እቀብሩ ነው የሚለው በሁለቱም ዑለማዎቹ ተፍሲር ሲያደርጉ ሙጥለቅ ነው በሁለቱም ያስኬዳል ብለው ተናግረዋል። ማለት ነው ለምሳሌ ከሞቱ በኋላ እንዲህ ብሎ ለሚለው አልኢማሙ አልቁርጡቢ ይህንን ተፍሰ እንትን ሸርሕ ሲያደርጉ ይህንን ቁርአን ሲፈስሩ ምን አሉ? ወለው አንሁም ይጎለሙ አንፉሰሁም ጃኡ ከ ያለውን ሲተረጉሙ ምን አሉ? ረዋ አቡ ሳዲቅ አን ዓሊይን አቡ ሳዲቅ የሚባሉት ታላቁ ዓሊም አወሩ አን ዓሊይን ተዓሊይ ዘው ቃለ እንዲህ አሉ፣ ቀዲማ ዓለይና አዕራቢዩን አንድ አዕራብኛ ዘንድ መጣሉ አሉ። ቢነፍሲ በራሱ መጣ አላ ቀብሪ ረሱልላሂ ሰለላሁ ዐለይሂ ወሰለም፣ ነብዩ ዐለይሂ ሰላቱ ወሰለም ቀዲመ አለ ከዛም በኋላ ውሃ ታላ ረእሲህ ሚንቱራቢ ትራቢ አፈሩን እያነሳ የቀብሩን አፈር እያነሳ ራሱ ላይ ያደርግ ጀመረ አሉ። ታጀማ ልብ በሉ። ማን ያሪልሁም እያልኩ ያሉት አልኢማሙ አልቁርጡቢ ታላቁ ሙፈሲር፣ አፍሰሩት ተፋሲል ተሙፈሲሮቹ ሁላ ዋና ሙፈስር የተባሉ ናቸው። ፈቃለ ቁልቱ ያ ረሱሉላህ፣ እንዲሁም ዛቱንም ቀብሩ ላይ ጣል አድርጎ ነው ወርቋል ይላሉ። ፈረማ ቢነፍሲ አላ ቀብሪ ረሱ ላህ ሶለላሁ ዓለይሂ ወሰለም በነፍሱ ነፍሱን ቀብሩ ላይ ጣለ እና ዋሐሰ ላረሲ ሚን ቱራቢሂ አፈሩን ወደ ራሱ እየረጨ ፈቃለ ፈቁልቱ ያ ረሱለላህ መላክተኛ አንት ያለ መላእክተኛ ሆይ እንዲህ ይላችኋል አለው። ቁልተ ያ ረሱለላህ ፈሰሚዕና ቀውለካ ብለሀናል ነግረህናል ንግግር ህን ሰምተናል። እዛ ወዋዓተ አንላ ፈወዓይና አንከ ከአላህ ስብሓነ ወተዓላ የሆነን ቃል ይዘህ መጥተሃል እኛም ደግሞ ያንን ቃል ተቀብለናል። ወካነ ፊማ አንዘለላሁ ዐለይከ በአንተ ላይ ያወረደው ቃል ማን ነው? ወለው አነሁም ይዱለሙ አንፍሱም የሚለው ቁርአን ነው አለ። እዛ ቀብሩ አይቆመው ማለት ነው። ወለው አነሁም ይዱለሙ አንፍሰሁም جاءوك فاستغفروا الله واستغفر لهم الرسول لوجدوا الله توابا رحيما ማለት ነው። ነፍሳቸውን በበደሉ ጊዜና ማተው በነበረ እነሱም ማርታ ለምነውላቸው በነበረ ነብዩ አለይሂ ሰላቱ ወሰላም አላህ ሱብሓነሁ ወተዓላ የማራቸው ሆኖ ወንጀላቸውን የማራቸው ሆኖ ያዘነላቸው ሆኖ ያገኙን ነበረ የሚለውን ቁርአን ነግረህና ቁጠር ጎለምቱ ነፍሲ ያለቀጥሩ ነፍሴን ድጌታለሁ በወንጀል ወጂእቱ ከመጣሁ ተስተግፊሩሊ ማርት። ከዛ ምን ይላሉ ታላቅ ዓሊም ፈኑዲ የሚለ ቀብሪ ነው ቀርጉ ፊላለክ የሆነ ተቀብሩ በስተኩል ከነብዩ አለይሂ ሰላቱ ወሰላም ቀብሩ በስተኩል የሆነ ድምፅ ሰማ ወንጀልህን ተምራሃል የሚል ስለዚህ ይሄ ሙስሊም ነው። እዛ ያሉትም ሰዎች ኢንካር አላደረጉትም። ስለዚህ ካለፉ በኋላ በሀያታቸው የሚባለው ነገር አንደኛ ይሄ ቁርአን ይጥልባቸዋል ማለት ነው። የሞተ ዘንድ ነው የሞተ ዘንድ ነው እንጂ ማለት ነው የሆነ ሰው ሓይ የሆነ ሰው ነው እንጂ ሞተ ዘንድ መሄድ አይቻልም የሚሉ ሰዎች የሰውየ ቀብሩ ዘንድ ሄዶ ምንድን ያሉ ነፍሴን በድያታለሁ ኢስቲግፋር አድርግልኝ ያላቸው ነብዩ ነው አለይሂ ሰላቱ ወሰላም። ቀብር ላይ ደግሞ እንኳን ሰላምታ የምትሰልመውን አይደለም፣ የምትነጋገረውን አይደለም። ታላቁ ዓሊም ኢማሙል ቡኻሪ እንደተናገሩት ሶይሃቸው ላይ እንደተናገሩት ከፍቀን ይዓል የስምዖነ ከፍቀን ይዓል ይላሉ በቀብሩ ማአጠገብ ስታልፉ የጫማቹን ኮቴ ይሰሙታል፣ ቀብሩ ውስጥ ያሉት ይላሉ። ስለዚህ ይቺ ቂሷ ደግሞ መሽሁር መሆኗን ብዙ ዑለማዎች ተናግረዋል። ተከረ ሃዚሂል ቂሶተ አልኢማሙል ቃዲ ዒያድ ፊሺፋ ቢኢስናዲን ሶሒሕ፣ ትክክለኛ በሆነ ሰነድ ያ አረብ ይመጦ ነብዩ አለይሂ ሰላቱ ወሰላም ዘንድ ቀብራቸው ቁሞ ነፍሴን በድያታለሁና ኢስቲግፋር ዱርጉልኝ ያላቸውን ቂሷ ቃዲ ዒያድ ታላቁ አል ሐፊዝ ሐፊዝ የሆኑት መቶ ሺህ ሐዲስ ከነ ሰነዱ በቅንጭላታቸው የሸመደዱት ቃዲ ዒያድ ሰነዱም ትክክል ነው ብለው ሺፋ የሚባለው ኪታባቸው ላይ ያስቀምጠውታል። ወሰይዱ ወሰይዱ ሰምሁዲዮ ፊ ኹላሶቱል ወፋ የሚባለው ኪታባቸው ላይ ሰይድ ሰምሁዲዮ የሚባለው ታላቁ ዓሊም እነሱም ይህንን አስቀምጠውታል ማለት ነው። ወለዓላመቱ ለቀስጦላኒ ዩ ፊልም መዋሂቢውን ለዱንያ መዋሂቡን ለዱንያ የሚባል ኪታባላቸው ለቀስጦላኒ ዐይኒ፣ እሳቸውም ይህ ትክክለኛ በሆነ ሰነድ አስቀምጠውታል ማለት ነው። ወለዓላመቱ ብኑ ሓጀሪ ታላቁ ዓሊም ብኑ ሓጀርም ደግሞ ፊልም ጀውሃሪ ሙነማ የሚባለው ኪታባቸው ላይ አስቀምጠውታል ማለት ነው። እብኑ ከቲርም ተፍሲራቸው ላይ ቀብሩ መጥቶ ይህንን የቁርአን አያ ጠቅሶ እስትፈር አድርጉልኝ ብሎ ተምረሃል የሚለውን ቃል ሰማ የሚለውን እንዲያውም በሰነድ ያደርገው አል ኢማም እብኑ ከቲር ተፍሲራቸው ላይ አስቀምጠውታል ማለት ነው። ስለዚህ ሞተ ዘንድ መሄድ አይቻልም የሚሉት እዚህ ላይ ያካትምለታል ማለት ነው። ሌላም እንመጣበታለን።

እንግዲህ የየመን ሀገር ሹም ነበረች ብልኪስ የምትባለው። እሳቸው ዘንድ ሂዳ እስልምና እንዲቀበሉ ነውና፣ ከዛም በኋላ አልጋዋን ቅድሚያ ማንጣት ፈለጉ። አንደኛ ተአምር ለማሳየት ፈልገው ነው። ተየመን አሁኑን የሚያመጣልኝ እስልምናን ተመቀበላቸው በስተፊት አሁንም ያመጣልኝ ማን ነው አሉ። ቀብለ አን ያቱኒ ሙስሊሚን ተመስለማቸው በስተፊት ማን ነው አሁን የሚያመጣልኝ አሉ።